ሰበር ዜና እለተ ሰንበት ጥቅምት 9 ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው፣ በቅድሚያ ዋና ዋና ዜናዎቹን በማስቀደም ጀምራለሁ። ጎንደርና ወሎ በምርኮኛ ተጥለቀለቀ። ወሎ ተደበላለቀም። ዛሬም ምርኮኛ እንደ ጉድ እየተነዳ ነው። ከምዕራብ እዝና ከሰሜን ምስራቅ እዝ ተወጣቶ መስከረም የተቋቋመው 11ኛ እዝ ልክ እንደ ሰሜን ምስራቅ እዝ ብትንትኑ እየወጣ ይገኛል። በወሎ በአራት አቅጣጫ በተደረጉ ውጊያዎች የፋኖ ኃይሎች ድል በድል ሲሆኑ ከመሳሪያ ምርኮ እስከ ሰራዊት ምርኮም በቁጥጥር ስር ውለዋል። የፋኖ ኃይል ወደ ከተሞችም ዘልቆ ገብቷል። እነምሬ ወዳጁ 2018 ይለይልናል ብለዋል። ወሎ በድል ላይ ድል እየደረበ ነው። የአገዛዙ ጦረኛ መኳንንቶች፣ ኮረኔሎች ተገድለዋል። ወሎ እያጓራ ነው። በዝርዝር እንቃኘዋለን። ጎንደርም ፋኖ አሁን በዚህ ሰዓት መሬት ያንቀጠቀጠ ውጊያ እያደረገ ነው። የፋኖ ኃይሎች ከመቶ በላይ ምርኮኛ ከመቶ በላይ ሞት የተመዘገበበት ውጊያ ሲያደርጉም ከተሞችም በፋኖ ቁጥጥር ስር ገብተዋል። ጎንደር ተአምር እየተሠራ ነው። መካነ ኢየሱስ ከተማ በፋኖ እጅ ገብታለች። ከባድ መሳሪያዎችም ቀላል መሳሪያዎችም በፋኖ ተማርከዋል። ፋኖ በመሳሪያም ተንበሽብሿል። በዝርዝር ጎንደር ላይ የተሰማውን ሰበር ዜና ወደ እናንተ እናቀርበዋለን። ወዲህ ደግሞ ሽመልስ አብዲሳ ድንፋታውን ቀጥሏል። ሽመልስ አማራን እንዳ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 ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ቁማሩን በልተነዋል ሲሉ ሽመልስ አብዲሳ ድንፋታቸውን ቀጠሉ። ፋኖ ሲነሳ ወያኔ መውጫ መግቢያ ታጣለች፣ ምሬቱ እሳት ትሆንበታለች እያልን አነሳስተን የምንፈልገውን አላማ አስፈጽመነዋል ሲሉ ሽመልስ አብዲሳ ተናገሩ። ሽመልስ አብዲሳ ያደረጉትን ንግግር እንደሚከተለው አቀርበዋለሁ። እኔ ጥናታዊ ይ ጽሁፌን የሰራሁት የአማራ ስነልቦና ምን ይመስላል በሚል ላይ ነው። ከጨረስኩ በኋላም በ15 ሲኒየር ኦሮሞ ፖለቲሽያን ታይቶም ተገምግሞ ሂስ ቀርቦበት በመጨረሻ ጽሁፉ አስደናቂ መሆኑ ታምኖበት ለቀጣይ አማራን ይህ ማንበር ክርክክ ያረቂቅ ሆኖም እንዲያገለግልና እንደ ስክሪፕት ቦርድ ማስፈንጠሪያም ግብአት እንዲሆን ተጠቅመንበታል ሲሉ ሽመልስ አብዲሳ ንግግራቸውን ከፍተዋል። እናም ሁሉም በሚባል ደረጃ አማራ ክልል ላይ እየሆነ ያለው ነገር በእኛ ትእዛዝና ፍላጎት መሰረት ብቻ ነው፣ በምናውቀው ስነ ልቦናው ልክ ማለት ነው ሲሉም ሽመልስ ይቀጥላሉ። ከፋኖ ጋር እያደረግነው ያለው ውጊያ እኛን በሚመቸን መልኩ ነው፣ ኃይላችንን በማያዛባ በእቅድና በፕላን ላይ ያ ማለት ሰኞ ጎጃም ላይ ውጊያ ምንከፍት ከፍት ከሆነ ማክሰኝ ወይም ሮብ ወሎ ላይ እንዋጋለን። ሐሙስ እና አርብ ጎንደር ላይ ከተዋጋን ቅዳሜና እሁድ ሸዋ ላይ እንዋጋለን ማለት ነው ሲሉ ይቀጥላሉ። ይህን ለማድረግ የማህበረሰቡን ስነ ልቦና አውቀናል። ለምን መሰላችሁ? ወሎ ላይ ጎበስ ተዋጊ ያለ ጎጃም፣ እንዲሁ ሸዋም ጎንደርም ጥሩ ተዋጊ ያለ እንዲባል ስለሚፈልጉ እያንዳንዳቸው ጀግንነታቸውን ለማስከበር በየተራ ይዋጋሉ። እኛም ይህንን ስነ ልቦና ስለምናውቀው በየተራ ሆን ብለን እንዋጋቸዋለን ሲል ሽመልስ ይቀጥላል። አማራው በአማራ መሪ እንዲመሩ አይፈልጉም፣ ይናናቃሉ፣ ከኔ በላይ ለአሳር ይባባላሉ። በዛም ነው በመከላከያ ውስጥም ዋና የጦር መሪ ኦሮሞ አድርገን እንሰየም፣ ተከታዩን አማራ አድርገን ዋና ስራውን ግን በአማራው መሪ እንዲፈጸም እናድርግ ብለን ተስማምተን መሬት አውርደን እየሰራንበት ያለው ሲሉ ሽመልስ አብዲሳ ይቀጥላሉ። ለአማራው ብሔር ሌላ መሪ ትሰይምለትና ጭፍጨፋውን የሚመራ ምክትል አማራ ትሰይምለታለህ በማለትም ጉዳዩን ያብራራሉ። ይህንን ምክትል ደግሞ የሚፈልገውን ነገር ታደርግለታለህ። ሽመልስ በተለይሉና ደግሞ ለሆዱ መጠንቀቅ ግድ ይላል ሲሉም የአማራ መሪን ይገልጹታል። አማራው ከራሱ አብራክ የወጣ አማራ መሪ መፍጠር አይችልም። ድንገት ከተገኘም በኛውቅና እንዲሁም ቸሮታ ብቻ ይሆናል። ካልሆነ ግን መሪውን ሁሌም የመንግስት ተላላኪ አድርጎ የመፈረጃ ባዜም ስላለባቸው በአንዳና ተላላኪ የሚል ስም እንዲለጥፉበት አስደርገን ከሜዳው ራሱ ህዝቡ እንዲያስወጣው እናደርገዋለን ሲሉ ሲሆን ሽመልስ አብዲሳ በጨፌ ኦሮሚያ መድረክ ላይ ተናግረዋል። ብቻ ነገሩን በውስብስብ የብረት ገመድ አስረነዋል። የአማራ ነገር አብቅቶለታል፣ አትጨነቁ፣ ነፍጠኛን ለኔተውት ሲሉም ስስ ብልቱን አውቀዋለሁ በማለት የጨፊ ኦሮሚያ ተሰብሳቢ ካቢኔን አስጨብጭበውታል። አሁን በቀጥታ ከሽመልስ አብዲሳ ፉከራ ስንወጣ በቀጥታ ወደ ሌሎች መረጃዎች አልፋለሁ። የብልጽግና ግሪሳ ሰሞኑን ስለ መርከቧ ማውራቱን አቁመዋል። አዎ ስለ ጣናነሽ መርከብ ማውራት ካቆመ ሰነባብቷል። ለምንድን የሚለውን አጣርተናል። ለብልጽግና ግሪሳ ብርቅ የሆነችው መርከብ ሁለት ሜትር በተጓዘች ቁጥር ግሪሳው ረዣዥም ጽሁፍ ያወጣና ዘገባ ይሰራ ነበር። አሁን ግን ድምፃቸው ጠፍቷል። ጣና ላይ ከከተመች ጀምሮ እስካሁን ድረስ ተጓዘችም ሲሉ ተሰምቶ አይታወቅም። ለድምፃቸው መጥፋት ምክንያት የሆነው ደግሞ ከቻይና የተገዛችው ይህ ይህች ጀልባ መርከብ ወደ ጣና ሐይቅ ከገባች በኋላ ሞተሯ አልነሳም በማለቱ ምክንያት ግሪሳው አይኑ ፍጥጥ ጥርሱ ግጥጥ ብሎ ድምፁን አጥፍቷል። በስሜት የሚነዳው ማሰብና ማሰላሰል የተሳነው የአገዛዙ አመራሮች አሁን በአሁኑ ወቅት ሞተር ፍለጋ እየተንከራተቱ እንደሆነም አረጋግጠናል። በዚህ ምክንያት ነው ሰሞኑን ስለ ጣናንሽ መርከብ ማውራትም መተንፈስም ያቆሙት። አሁን በቀጥታ ወደ ናባስ በር መንደር ወደ አማራ ክልል የጦር ግንባር መረጃዎች አልፋሉ። ወሎ ላይ ቀውጤ ውጊያ እየተደረገ ነው። ዛሬም የወሎ ፋኖች የአገዛዙን ጦር በምርኮም እየነዱት ነው። በርካታ ምርኮ ተይዟል። በርካታ ጦርም ተደምስሷል። የልጅ ያሱ ኮራሃዶች በጥምረት በርካታ የብልጽግና ኃይል በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊት እና 45 ምስክላሽ በመማረክ ታላቅ ድል ተጎናጸፉ። እንደምትመለከቱት ምርኮኞችም ተይዘዋል። የልጅ ያሱ ኮረት ጥቅምት 8 2018 ዓ ም ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ አካባቢ በትላንትና ሁለት አምባሰል ወረዳ ውጫ ላይ ጨፌና ወርቃሪያ እስከ ኩታበር ወረዳ ተጋሉ በማድረግ ታላቅ ድል አስመዘገበም። በዚህ የውጊያ ግንባር በሰሜን ወሎ ዞን ሀብሮ ወረዳ ወርጌሳ እና አካባቢው በራሳሊ ክፍለ ጦር ስር የምትገኘው አራተኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙ ሻለቃ አንድ እንዲሁም ሻለቃ ሁለት በመሆን በውርጌሳና አካባቢ ያሉትን ተራሮች ተብትበው ይዘው የነበረው የ11ኛ እዝ አካላት ላይ በተደረገ የማጥቃት እርምጃ ገሚሱ ሲገደል ገሚሱ ደግሞ እጁን ሰጥቷል። የአካባቢው ነዋሪ እንዳሉት በተደረገ ውጊያ መከላከያ ላይ ከፍተኛ ኪሰራ እንደደረሰበት የዓይን ምስክርነታቸውን ለሚዲያችን ሰጥተዋል። በዚህ ግንባር ብቻ የሞተው የብልጽግና ወታደር በርካታ ሲሆን ምርኮኛ 30 የተማረከ ክላሽ ብዛት 45 የተማረከ የወገብ ትጥቅ 42 የተማ የተማረከም ሰባ አራት የእጅ ቦምብ የተማረከም የብሬን ተተኳሽ 1417 የተማረከም የክላሽ ተተኳሽ 3375 የተማረከም የመገናኛ ሬዲዮ 1 የተማረከም የዝናብ ልብስ 27 የተማረከ ሲሆን በውጊያውም በርካታ ተጨማሪ መሳሪያዎችም እስካሁን ቁጥራቸው ያልታወቀ ሌሎች ተጨማሪ መሳሪያዎች መማረካቸውንም አረጋግጠናል። አሁን ውጊያው ተጠናቋል። ሁለተኛው ግንባር ውጫሌ ከተማ ላይ የነበረ ሲሆን የአምባ ሲመስል ወረዳ ዋና መቀመጫ የሆነችው ውጫሌ ላይ ወፍ ሲበር ጭምር ሲደነብር ውሎ የሚያድረውና ከተማዋን ለመያዝ በተደረገ የተኩስ ልውውጥ በልጅ እያሱ ኮር አመራሩን የተነጠቀው ዝክንትል ወታደር ነፍስ ግቢ ነፍስ ውጭ አይነት ውሎ እንደዋለና ብዙ የሰራዊቱ አባል በፋኖ ጥይት ሰለባ እንደሆነ የውጫሌ ነዋሪና የራሳሌ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ ተዋጊዎች የውጊያ ምስክርነታቸውን ለሚዲያችን ገልጸዋል። ሶስተኛው ግንባር ከአምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሀይቅ አቅጣጫ የውጫሌውን ሊሆን የብልጽግናን ኃይል ለማገዝና ማርዬ ለመግባት የመጣው የመከላከያ ኮማንዶ ጦር የቤት አማራ ክፍለ ጦር ፋሲል ሻለቃ ከቤት አማራ ክፍለ ጦር ቃኝ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የብልጽግናን ጦር ጨፌ ላይ አይቀጡ ቅጣት በመግጣት ከ20 በላይ ቁስለኛ፣ ከ15 በላይ ሙት ይዞ ሀይቅ ሲገባ ከደሴ በኩታ በር አድርጎ ወደ ማርዬ ለመግባት ያሰበው የብልጽግና ጦር ወርቃይ ላይ በራምቦ ክፍለ ጦር አራተኛ ሻለቃ ተመክቶም ተመልሷል። በተደረገ ውጊያ በጎልፋት ወረዳ ሐራ ከተማ ተጸንሶ እዛው ሐራ ከተማ የተወለደው የመከላከያ ሰራዊት 11ኛ እዝ ዳዴ እንኳን ብሎ ሳይጨርስ ሀብሩና አምባሰል ራያና የእጁ ቅርጥፍ አድርገው መብላት የለመዱት የሚኒሊክ ልጆች አሁንም የልማዳቸውን በመወጣት የብልጽግናን ጦር ዶጋመድ እያደረጉትም ይገኛል። በተለይ ሰሞኑን የአማራ ሕዝብ አንገት ለማስደፋት በማሰብና ትግሉ በሰራዊቱ መክዳትና መማረክ ከፍተኛ ኪሳራ ውስጥ የገባው መንግስት የፋኖ ትግል ሁኔትግል ሀዲድ ለማሳት እና የተማረኩ ሰራዊት ላይ እርምጃ እንዲወሰድባቸው መገፋፋትን መሰረት ያደረገ የጭካኔ በትር በእህቶቻችን ላይ ቢያሳርፍም እኛ ማረዎች የአያት ቅድመ አያቶቻችን ልጆች ስለሆንን ወደ ግራም ይሁን ወደ ቀኝ አንድም ኢንች ዝንፍሳንል ለተነሳንለት ዓላማ ካለም ነው ዓላማ ከተለም ነው ትልምት ላይ እንገኛለን ሲሉም የፋኖ ኃይሎች ተናግረዋል። ስለሆነም የማረክነውን ዓለም አቀፍ የምርኮ ህግ በሚፈቅደው መሰረት በመያዝ የመንግስትን ምኞት ከንቱ በማድረግ ትግላችንን አጠናክረን እየቀጠልን እንደሆነ የዛሬው የምርኳ አያያዛችን ወታደራዊ ስነ ምግባራችን ምን ያክል የተገራ እንደሆነ ማሳያ ነው ሲሉ ለሚዲያችን ቪዲዮዎች ልከዋል። መጽሐፈ ንጉስ በወታደር ብዛት አይድንም ይላልና የብልጽግና ስርዓትም ላይ እየሆነ ያለው መጽሐፍ በሚለው ልክ ስለሆነም፣ የመከላከያ ሰራዊት አባላት ሚሊሻ፣ አድማ ብተናና ፖሊስ አማራ ላይ የሚያደርገውን የግፍግፍ ተመልክታችሁ ፋኖን እንድትቀላቀሉ ስንል የተለመ ወደ ጥሪያችንን እናስተላልፋለን ሲሉም የሚኒልክ እዝ የልጅ ኢያሱ ኮር ህዝብ ግንኙነት መምሪያም ለሚዲያችን ተናግረዋል። አሁን በቀጥታ ወደ ጎንደር አልፋለሁ። እስቴ አተማ በፋኖ ቁጥጥር ስር ገባች። የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዝሜጀር ጄኔራል ውባን ታባ ተጉና ክፍለ ጦር እስቴ ደንሳ ብርጌድ፣ እና ስማዳ ሀገረ ቢዛን ብርጌድ በስቴ መካነ ኢየሱስ ከተማን ሙሉ በሙሉም ተቆጣጠሩ። ከባድ ውጊያ እየተደረገ ሲሆን የብልጽግና ኃይል ወደ ደብረ ታቦር እግሪያው ጭኝሩጫውንም ተያይዞታል። በአገዛዙ ፋኖ ናቸው እየተባሉ እየታገሩ እስረኞችም ተለቀዋል። በርካታ የአገዛዙን ሰራዊትም መደምሰሱን ቦታው አረጋግጠናል። እስካሁን በርከት ያሉ የቡድን መሳሪያና የነፍስ ወከፍ ክላሽም መማረኮን ከቦታው የሚደርሱን መረጃዎች አረጋግጠዋል። ይህ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የሜጀር ጀነራል ውባን ታባተ አንደኛ ኮረ ታሪካዊቷን ጉና ክፍለ ጦር ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ጫና ገላውዲዮስ ክፍለ ጦርና ንብል ባሉ ፎገራ ክፍለ ጦር በደቡባዊ ጎንደር ቀጠና ከፍተኛ ድል ተቀዳጅተዋል። የሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር አንበሳው ስደንሳ ብርጌድ፣ አንዳ ቤት ብርጌድ፣ ሀገረ ቢዛን ብርጌድ፣ መቅደላ ብርጌድ የጉና ክፍለ ጦር ቃኝና መሐንዲስ እንዲሁም የጉና ክፍለ ጦር አመራሮችና የሜጀር ጀነራል ውባንታ ባተ አንደኛ ኮር አመራሮች የተሳተፉበት አውዶ ውጊያ ተደርጎም በብልጽግና ላይ ከፍተኛ የሆነ ሰብአዊና መቁሳዊ ኪሳራም አድርሰዋል። ዛሬም እንደ ትላንቱ ታላቅ ድል የፈጸሙት የጉና ክፍለ ጦር እስቴ ዴንሳ ብርጌድ ከጠዋቱ 12 ሰዓት ጀምረው ከአገዛዙ ዙፋነ ጠባቂ ሰራዊት ጋር ፊት ለፊት የጨበጣ አውደ ውጊያዎችን በማድረግ ሶስት የኮንክሪት ምሽጎችን በመሰባበር የብልጽግናን ኃይል ሙሉ ለሙሉም ደምስሰውታል። አውደ ውጊያው በእስቴ መካነ ኢየሱስ ከተማ፣ በደንጎለት፣ በዮቁራህ እንዲሁም ጌጤ አድማሱን አስፍቶ እየተካሄደ ሲሆን በዮቁራ ቄጣና ደንጎለት የፈረጠጠው ኃይል ሙሉ ለሙሉም ተደምስሷል። በዚህ አውደ ውጊያ የሀገረ ቢዛን ብርጌድና የአንድ አቤት ብርጌድ አንድ ሻለቃ በጋራም ተሳትፈዋል። የጉና ክፍለ ጦርና አመራሮች፣ የኮሮ አመራሮች በጋራ በመሆን አውደ ውጊያውን የመሩ ሲሆን የስቴዴንሳ ብርጌድ፣ የሀገረ ቢዛንና የአንድ አቤት ብርጌድ አመራሮች ውጊያውን በጥበብና ሰንሰለቱን በጠበቀ መልኩም መርተውታል ተብሏል። ከከተማ ውጭ የነበረውን የብልጽግናን ኃይል በማጽዳት በአፋጣኝ እስቴ መካነ ኢየሱስ ከተማን የተቆጣጠሩት የጉናና ብስቶች በከተማዋ የሰፈረውንና አመራሩን ሲጠብቅ የነበረውን የአገዛዙን ጡት ቁራጭ ቡድን ድባቅም መተውታል ተብሏል። ምካነ እየሱስ ከተማ ሙሉ ለሙሉ በመቆጣጠር የታሰሩ እስረኞችን ማስፈታት የተቻለ ሲሆን ከታሰሩት መካከል አስር ቀን ያልሞላት እመጫት በአገዛዙ በግፍ ታስራ ዛሬ በልጆቿ የበረታ ክንድም ተለቃለች። በተጨማሪም አገዛዙ ለሚሊሻ ቀለብ ከዝኖ ያስቀመጠው ሎጂስቲክ በጀግኖቹ የሜጀር ጀነራል ውባን ታባታ ልጆች ቁጥጥር ስር ውሏል። በአጠቃላይ በርካታ የብልጭግና ኃይል የተደመሰሰ ሲሆን ሶስት ብሬንና ቁጥሩ በውል ያልታወቀ የነፍስ ወከፈ መሳሪያ በምርኮም ተይዟል። ከሞት የተረፉ ከመቶ ሰላሳ በላይ የብልጭግና ኃይል ምርኮኛ መደረጋቸውም ተነግሯል። ቁጥሩ ከመቶ በላይ የሚሆን የብልጭግና ኃይል ደግሞ መደምሰሱም ተረጋግጧል። በዚህ ቀጠና የአንድ አቤት ብርጌድ አንድ አቤት ከተማ በመግባት በብልጭግና ላይ ድንገተኛ ጥቃትም ፈጽሟል። የብልጭግና ኃይል በጀግኖቹ የአንዳ አቤት ብርጌድ ከባ ውስጥ ገብቶም ነፍስ ውጪ ነፍስ ግቢ ሲል ውለዋል። ሌላኛው የጉና ክፍለ ጦር የመቅደላ ብርጌድ ወደ ስት የመካነ ኢየሱስ ሲጓዝ በነበረው የጡት ቁራጭ የብልጽግና ሰራዊት ላይ በሶስት የተጽና ቦታ ደፈጣ በመጣል አብዛኛው ኃይል ሙትና ቁስለኛ ማድረግም ችለዋል። በተጨማሪም በጋሰኝ ከተማ በመግባት በተጨማሪም በጋሰኝ ከተማ በመግባት በርካታ የሚሊሻ ኃይል በመደምሰስ ቀሪውን ደግሞ ሙርኮኛ ማድረግም ችለዋል። በሌላ መረጃ የሜጀር ጀኔራል ውባን ታባተ ተወርዋሪ ክፍለ ጦር የጣና ገላውዲዮስ እና የ ንብል ባሉ ፎገራ ክፍለ ጦር ከደራ ሃሙሲት ከአርብ ከተማ በመውጣት ወደ እስቴ መካነ ኢየሱስ ጉዞ በማድረግ ላይ በነበረው የብልጽግና ኃይል ላይ እርምጃ በመውሰድ በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም አድርሶበታል። ጀግኖቹ የሜጀር ጀኔራሉ ባንታባተ ልጆች ከአርብ ገበያ የወጣውን ኃይል ደባቅ በመምታት ወደ መጣበት አሳፍረው መልሰውታል። በዛሬው አውደ ውጊያ ከፍተኛ ድል የተገኘ ሲሆን፣ ከሰሞኑ በአገዛዙ በጭካኔ የተገደሉ እህቶችም ደም ተመልሷል ተብሏል። ተጠቅሷል። በዛሬው አውደ ውጊያ አንድነት የታየበት ሲሆን የራስ ተራራው ጉና ክፍል ጦር የብልጽግናን ኃይል መንገድ በመዝጋት የብልጽግናን አቅጣጫ ማደናቀፍም ችሏል። በተጨማሪም የጀኔራል ኃይል የመለሰ ክፍል ጦር በስማዳ ወገዳ ከተማ በመግባት ታላቅ ድልም ፈጽሟል። በዚህ አውደ ውጊያ በርካታ ጀብዶዎች የተገኙ ሲሆን የድሎች ውጤትም ከሚመለከቱ አካል ወደ እናንተ ቀጥሎ የሚቀርብ ይሆናል። በመጨረሻ ጋዜጠኛ መልካም ሞላ ከአፋ ባህር ደቡብ አማራ ቀጠና የህዝብ ግንኙነት ኃላፊ ጋር ቆይታ አድርጋለች። አድምጠን እንመለስ። ተከታታዮች እንደምን አላችሁ? በወቅታዊ ጉዳዮች ዙሪያ አጠር ያለ ቆይታ እንድናደርግ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዚህ የህዝብ ግንኙነት ኃላፊ ከሆነው ከዶክተር አብደላ እንድሪስ ጋር ምጥቻሉ። እንደተከታተሉኝ በአክብሮት ምጋብዛችሁ መልካም ሞላ ነኝ። በጣም አመሰግናለሁ ፈቃደኛ ስለሆንክ እንዴት አለ? አመሰግናለሁ። እንዴት ቆይ፣ ሰላም ነው? መልካም ሰላም ነኝ፣ አለሁኝ፣ ደህና ነኝ፣ አመሰግናለሁ። በድጋሚ ወደ ጥያቄዎች ልግባ። ዶክተር፣ እንግዲህ ሰሞኑን በሴት ፋኖች ላይ እየተፈጸመ ያለው ወንጀል ስለአገዛዙ ምን ይነግረናል? እንደዚህ አይነት ግፍ ለፋኖ ምን መልእክት ይሰጣል? ጥሩ፣ እንግዲህ ከሰሞኑ ያው አይተናል። ምናልባት ትናንትና ይደረጋል ከሚለው ንግግር በጆሮችን ከስ የሰማነውን ነገር ይሄ በአይናችን ያየነው ነው። ምናልባትም በአይናችን ትናንትና የአማራ ሕዝብ በተለያየ ቦታ ይገደላል፣ እናቶች ጡታቸው ይቆረጣል፣ በነፃ እርምጃ ይወሰድባቸዋል የሚባለው ነገር በአይናችን ያየነው ነው ነገሩ። ስለዚህ ይሄ ጨፍጫፊና ገዳይ ስርዓት ለመጨረሻ ጊዜ ራሱን ወደ ገደል እየከተተ ያለመሆኑን ያሳያል። በሌላ መንገድ አገዛዙ የአማራን ህዝብ ከምድረገጽ ሊያጠፋ እንቅስቃሴ ላይ እንደሆነ ቀድመን እኛ አወቅን። ቢሆንም አሁንም ያ ጥላቻው ይበልጥ ስር እየሰደደ እና እየጠነከረ የአማራን ህዝብ ለመፍጀት ለመጨረስ ያለውን ምልክት ነው የሚያሳየው። ቅድም ለመግለጽ እንደተሞከረው እንግዲህ የአማራ ህዝብ የሰው ልጅ ሁሉ ፈጣሪ ከፈጣሪ በታች ያለችው እናት ነች። እናትን መግደል ማለት በአደባባይ እንደዚህ አይነት ነጻ እርምጃ መውሰድ ማለት ያው ምን ለማለት እንደው ይታወቃል። ሁለተኛ ጡት ነው የሚቆላ ቦታ አይደለም። ስለዚህ የአማራን ህዝብ ከምድረ ገጽ እናጠፋለን የሚል ቀጥተኛ የሆነ ለአማራ ህዝብ መልእክት ነው። ሁለተኛ አንዳንዶቹ እንደውም ያየነው ምንድን ነው አማራ የሚል ንቅሳት ያለባትን እህት ወይም ሴት ታጋይ ፋንዲት አማራ የሚለውን ገፈው ቆርጠው አንስተዋል። ማለት አማራ የተባለ ሁሉ እናጠፋለን የሚል ግልጽ የሆነ አዋጅ አዋጅ ቀደም ሲል ታውጆ የነበረውን በገለጻ ደረጃ በቴዎሪ ደረጃ ፕራክቲሱን ነው ያሳዩን። አተገባበሩን ነው ያሳዩን። እየተገበርነው ነው ነው ቀጣይም እንቀጥላለን ብለው ነው እያሳዩን ማለት ነው። በሌላ መንገድ ካጊሾ የአማራ ፋኖ በሚያረጋቸው በሚያደረጋቸው ትግሎች ውስጥ የትግል እንቅስቃሴ ውስጥ በማለት በነፃነት የተጋድሎ ውስጥ ያለው በተለይም የዓለም አቀፉን የወንጀል ህግጋት ሙሉ በሙሉ ያከበረ ብቻ ሳይሆን ከመቶ ፐርሰንት በላይ እየሄደ መሆኑን ሰሞኑን ለዓለም አቀፍ ተቋማት ባደረገው ርክክብ አሳይቷል። ለምሳሌ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምን ይልክ ዝ ላይ በርካታ የአገዛዙ ሰራዊት አባላት ከሁለት ክፍለ ጦር በላይ ሲደመሰስ እና ሲማረክ በመያዝ ለዓለም አቀፉ ቀይ መስቀል ማህበር በቀጥታ ደብዳቤ በመጻፍ እሱም የሚያሳክማቸውን አሳክሞ ከአቅሙ በላይ የሆኑትን ወደ አስራ ስድስት የሚደርሱትን በይፋ አስረክቧል እዛም ያሉትን ደግሞ አያያዙን በይፋ እንዲጎበኙ አድርጎ በዓለም አቀፍ ደረጃ ከፍተኛ ቅቡልነት ያለው ዓለም አቀፍ የጦር ህጉን የጠበቀ እንደሆነ ተመስክሯል። ስለዚህ በዚህ ደግሞ አገዛዙ ተበሳጭቷል። ስለዚህ ፋኖን በዓለም አቀፉ የጦር ህግ ለማስፈረጅ ሚሆን በሽብር ለማስፈረጅ ያስችለኛል ብሎ ሲያስብ ምናልባትም ይሄንን በአማራ ህዝብ ዘንድ የሚያስቆጣ ነገር በማድረግ ፋኖም የያዛቸው ምርኮኞች ላይ ከአለም አቀፍ የወንጀል ህግ ባፈነገጠ መንገድ እርምጃ እንዲወስድ እና ፋኖ ያደርጋል የሚል ውንጀል አለማቅረብ ሆን ተብሎ የተሰራ እንደሆነ ነው የሚገባን። ስለዚህ ዴሌብሬት የሆነ ነገር ነው፣ በደንብ ታስቦ ታቅዶ ታልሞ የተሰራ ነው ማለት ነው። በሌላ መንገድ ቅድም ለመግለጽ እንደሞከርኩት ትናንትና የአማራ ህዝብ መጥፋት አደጋ ላይ ነው ስንል አንዳንዶቹ ይቀልዱብን፣ ያፌዙብን አልሁላ እንደውም ስልጣን ፍለጋ ነው የለም ይሄ ተራው ምድና ነው ፋኖ ኮዝ የለውም ዝም ብሎ ነው የሚታገለው የሚል ማላገጫ የሚመስል የአማራ ህዝብ የመጥፋት አደጋ እንደገጠመው ለማመን የሚያንገራግሩ ጆሮቸው ጆሮ ዳባ ልበስ ያሉ ሰዎችን በትክክል ምስክርነት የሰጠ ነው ማለት ነው ስለዚህ ሴት እህቶችን በምርኮ ውስጥ እያሉ በትግል የታጋይ ነኝ የሚለው ወይም በሽምቅ ይታገላል የሚለው ፋኖ ይህንን ሲያደርግ ይሄ ግን አገዛዙ መንግስት ነኝ የሚል ወንበዴ በአደባባይ ሴት እህቶቻችንን በውጊያ ላይ የተያዙ እህቶቻችንን መረሸም ብቻ ሳይሆን ኢ ሰብአዊ የሆነ ድርጊት በመፈጸም የአማራ የምንድን ነው ታጋዩ እንዲቆጣና ያልሆነ ነገር እንዲያደርግ ሲያደርግ ሌላው ማህበረሰብ ትናንትና ኮዝ የለውም የአማራ ጥያቄ የለውም ለሚለው ትልቅ መልዕክቱ ሆኖ አልፏል። በእኛ በኩል ግን ይሄ ድርጊት የሚያበረታን ትናንትና ከበረ ከነበረን ምርኮኛ አያያዝ የዓለም አቀፍ ሕግጋትን የመጠበቅ ሂደት ከዚህ በላይ የምንጠብቅና የምናከብር ነው የሚሆነው። እየሆነ ያለው እሱ ነው። ነገር ግን በአገዛዙ በኩል በድጋሚ በሴራ ምንም እንኳ ቢመጣ ዛሬ ላይ እሱ ራሱን በራሱ በመላ ኢትዮጵያውያን በአለም አቀፉ ማህበረሰብ ጭምር ራሱ የተዋረደበትና የቀለለበት ነው። ስለዚህ የሴተቶቻችን ህይወት ምናልባትም እሱ እንዳሰበው ሳይሆን ካሰበው ውጭ በራሱ ላይ ጎል እያስቆጠረ እንደሆነ ነው የሚያሳየው። መልካም አመሰግናለሁ። በጣም አመሰግናለሁ። ጥሩ ማብራሪያ ነው የሰጠኝ። በዚህ አጋጣሚ ይህንን ግፍ በዓለም አቀፍ ደረጃ ለማጋለጥ ለሰብአዊ ተቋማት ለማድረስ ምን መደረግ አለበት? መልካም እንግዲህ ድርጅቱ እንደ ድርጅት እየሰራ ያለው በጣም በርካታ ስራዎች አሉ። እነዚህ ስራዎች በተለይም ድርጊቱን ሙሉ በሙሉ ለማህበረሰቡ ግልጽ ማድረግ እያስፈልጋል። ለዚህም የሚዲያዎች ሚና በጣም ከፍተኛ ነው። አንቺም እንዳንድ ባለድርሻ አካል እያደረግሽ ያለሽው የሚጠበቅብሽን ነው። በጣም ደስ ይላል። ሌሎች ሚዲያዎችም ልክ እንደዚህ ይህንን ግፍ ማጋለጥ ይኖርባቸዋል ማለት ነው። በተለያየ ቋንቋ በተለያየ የሚዲያ ፕላትፎርም በሚችለው ሁሉ ሰው ማጋለጥ መቻል አለበት። በሌላ መንገድ በዓለም አቀፍ ደረጃ ያሉ የአማራው ማህበረሰብ በተለይም ይሄንን ነገር ማውገዝ ብቻ ሳይሆን ፊት ለፊት በመጋፈጥ ለሚመለከታቸው የሰብአዊ መብት ተቋማት ለዓለም አቀፉ እንደዚህ ለደህንነት ተቋማት የማድረስ ስራ ይጠበቃል ማለት ነው። ይሄ ሲሆን በትክክል በመረጃ ላይ የተመሰረተ መረጃ ወደ ማስረጃ ቀይሮ ይሄን ማቅረብ የሁሉም ሚና ይሆናል ማለት ነው። በሌላ መንገድ የመላ ኢትዮጵያ ብሄር ብሄረሰብ ይሄ አገዛዝ በመንግስትነት ስም ተሸፍኖ ኢትዮጵያ ለማፍረስ ጫፍ ላይ የደረሰ የሰው ልጆችን ሁሉ የሚያጠፋ ዘረኛ ስርዓት፣ ምንም ርኅራኄ የሚባል የሌለው እና አረመኔ መሆኑን በመረዳት ሁሉም ሰው ርብራብ ማድረግ ይጠበቅበታል ማለት ነው። ስለዚህ ሌላውም ሌላውም ይህን ግፍ እያየ ምንም እንኳን የአማራ ተወላጅ ሆኖ ለአገዛዙ ሚያገለግላል ለአገዛዙ በሚሊሻ በአድማ በታኝ በብልጽግና በፓርቲ ደረጃ የሚሆን በፖሊሲነት እያገለገሉ ያሉ አሉ። ስለዚህ አሁንም ቆም ብሎ ማሰብ ይጠይቃል ማለት ነው። ቀኑ ረፍዷል። ሳይመች ለአገዛዙ ብልጭ ስርዓት ለሚመለከተው ሁሉ በማስረዳትና ግፉን በመግለጽ እንዲሁ ከማግለል ይጠበቅባቸው ተግባር ቅን ሆኖ መረባረብ ይጠበቃል የሚል ሃሳብ ለመጨመር ነው። ከልብ አመሰግናለሁ።